ሰላም የተወደዳችሁ ና የተከበራችሁ የመድሎ ታሚም ቤተሰቦች በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ዩቲዩብ እንዴት እንደምትጀምሩ በቀላሉ ላሳያችሁ ነው። በጣም በቀላሉ ብዙዎቹ ፌመስ የሆኑበት ብዙዎቹ ታዋቂ የሆኑበትን ሂደት ነው የማሳያችሁ። መጀመሪያ ፒስካርት የምትባል አፕሊኬሽን አለች። ይቺ ለምን ትጠቅማለች ያላችሁ ከሆነ ለባክግራውንድ መስሪያ ወይም ደግሞ ይሄ ተምፕኔል የሚባለው ተምፕኔል ማለት ለአንድ ቪዲዮ ከላይ እንግዲህ ሽፋን አሁን ለምሳሌ ዩቲዩብ ላይ ስንገባ ዩቲዩብ ላይ ስንገባ ለምሳሌ ይሄን ው ተመልከቱ። ለምሳሌ ቆይ ቅርታ ለምሳሌ አሁን እዚህ ጋር ው መርጌታ ነኝ ባዩ ጠንቋይ ይላል። አሁን ለምሳሌ እነዚህ ሰዎች አሉ ተደርድረዋል። ከላይ ስታዩት እንደዚህ ነው።

በምትፈልገው ዲቤት እገባለሁ ከአንተ ጋር። አሁን ይሄ መሳቢያ ነው። ይሄ መሳቢያ ነው። ቆይ ይሄን ቪዲዮ ግን ስለምፈልገው ቆይ። ፕላስ ሚላውን ትነካላችሁ። ከዛ ወድታች ስክሮል ታደርጉታላችሁ። አሁን እኔ እነዚህ የሰሯቸው ናቸው። እነዚህ አሁን እነዚህ የሰሯቸው ተምፕኔሎች ናቸው። እነዚህ እነዚህ እነዚህ አልሆን ብሎ እንትን ያልኩት ነው። እና እናንተ ወደታች ፕላስ ሚላው ላይ አሁን ከለር 17 ከለርስ ከለር ባክ ሚል አለ እዚህ ጋር ትመርጣላችሁ። እኔ ለምሳሌ ይሄንን ነው የምመርጥ ሁል ጊዜ። ከዛ ይሄንን ለዩቲዩብ ከሆነ ክሮፕ ስታደርጉ ክሮፕ ሚል አለ አስራ ስድስት ይኸኛው ማለት ነው እዚህ ጋ፣ ከዛ ራይት ምልክት ካላይ ትጫናላችሁ። ይታያል፣ ግልጽ ነው። ከዛ ፎቶ ማምጣት ነው። ፎቶ ለምሳሌ አድ ፎቶ ለዋለው ለምሳሌ አሁን ይህንን ቦርጫም ሰውየ ልጨምረው። ሌላም ደግሞ እዚህ ላይ አንድ በጣም የተረገሙ አባት አሉ። እንደው አጋጣሚ በነዚያ ነው የመስራት መስራት የፈለኩት። ይሄው ታመጣላችሁ ከዛ እዚህ ላይ አሁን እነዚህን ሪሙቭ ማድረግ አለባችሁ። ባግራውንድ አንድ ላይ ለማድረግ ማለት ሪሙቭ ባግራውንድ ላችኋለሁ። እንዲህ ሪሙቭ ያደረገዋል፣ ያው ኢንተርኔት ይፈልጋል። የዚህኛውንም ነካረግና ሪሙቭ ባግራውንድ ያደረገዋል። ሪሙቭ ባግራውንድ፣ ከዛ ማስፋትና ማጥበብ ነው። ይዛችሁ በሁለት ጣታችሁ በሁለት ጣታችሁ ይዛችሁ እንደዚህ ማድረግ ነው። ከጀርባ ያለው ከለር ለምሳሌ ካልተመቻችሁ ከላይ እዚህ ላየር የምትላለች ላየር የምትለው አንት ነኩና ቺ ወይም ጠጁ አንት ነካላችሁ። ከዛ እዚህ ላይ ካፋሲቷን እንደዚህ እያደረጋችሁ ጥቁር ማድረግ ትችላላችሁ። እዚህ ላይ ይኸው እዚህ ጋ አጀስት ከለር የሚላለ እዚህ ጋ እንዲህ እያደረጋችሁ ከጀርባ ይኸው መቀየር ትችላላችሁ። ኮንትራክስት፣ እንደዚህ ክላሪቲ የሚለው እንደዚህ ምናምን። አሁን ለምሳሌ ይሄን ነጭ ማድረግ ካስፈለገን ነጭ ለምሳሌ ማድረግ አያችት ይኸው። ለምሳሌ እንደዚህ ቀይ ቢሆን እንደዚህ ከሆነ ወደ ነጭ ለመውሰድ ለምሳሌ በቃ መሞከር ነው ላቸው ኮንትራስት እንዲህ እንዲህ እያደረጋችሁ ከዛ ራይት ማለት አለባችሁ። መጨረሻ ላይ ይሄ ላየሩ ደግሞ ቅደም ተከተሉ ነው። ለምሳሌ ይሄኛውን ከለሩን ወደ ላይ በወስደው ሰውየውን ይደብቅብኛል። ስለዚህ ወደታች ባክግራውንዱ ከታች መሆን አለበት። ሶሪ ከዛ እንደዚህ እንደዚህ መሆን አለበት። ሶሪ ይሄኛው ወደ ላይ መሆን አለበት። ይሄኛውን ባክግራውንድ ማጥፋት፣ ቆይ እስቲ እንደዚህ። ሶሪ ሶሪ ሶሪ እንደት አደርጋላችሁ። ከዛ ራይት ማለት አለባችሁ። አሁን ባግራው ጥቁር አረኳቸው መሰለኝ። ቆይ ይሄኛውን ላምጣና እዚህ ጋር ትንሽ ብራይትነስ ተጨምርበት። ሶሪ ይሄ ግን ቆይ ይሄኛው ችግሩ ምንድነው መሰላችሁ? እዚች ይቺ እዚች ጋ ቆልፊያት ነው። መቆለፍ የለባትም። አሁን እንደዚህ ካስቸገራችሁ ደግሞ ዋናውን ነገር ልንገራችሁ። ባክ ባክ ማለት ይቻላል ባክ እንደዚህ ባክ ባክ እያላችሁ መመለስ ትችላላችሁ። አንዶ ማለት ነው። አንዶ ይው እንደዚህ፣ አየ መለስኩት። ከዛ ከመለስክ በኋላ እዚህ አጀስት የሚለውን እንትን ካለ፣ እዚህ ላይ ለምሳሌ አሁን እኔ ይሄን ብራይት እነሱን ልጨምረው እንደዚህ። የፎቶውን ሳይሆን ግን መጨመር ያለብኝ የባክግራውንድ ነው። ራይትልና ላየር ላለው ላየር ላለው ከዛ እዚህን መርጣለው ከዛ እዚህ ጋር እመጣለሁ። እዚህ ጋር እመጣለሁ ክላሪቲ እመጣለሁ። እዚህ ጋር እጨምራለሁ። አብ ግን አንድ የመምረጥ ነው። ባክግራውንድ ከለሩን አንድ ዜ የመምረጥ ነው። አንድ ዜ የመምረጥ ራይት ማለት ነው። አሁን የበቃ በዚህ ላድርገው። ከዛ ጽሁፍ ደግሞ መጨመር ካስፈለገ እዚች ጋር እንደዚህ ያ ጽሁፍ ቴክስት የሚተላለፍ እዚህ ጋር መጣና ለምሳሌ ሁለቱ ኦፎ ሁለቱ ለቱ ጳጳሳት ጳጳሳት እንደው ኦርቶዶክሳውያን ቅር ሊላቸው ይችላል፣ በእነዚህ ሰዎች እንዲህ አይነት ነገር በመስራቴ። ኤኒዌይ በዛውም ተቃዋሚን እየገለጽኩ ነው። በሸርካ ወረዳ ባህር ሲዞን ላይ በኦርቶዶክሳውያን ላይ የሚፈጸመውን የዘር ማጥፋት ኦርቶዶክሳውያን የማጽዳት ተልኮ ወስደው የሚሰሩ የመንግስት መዋቅር ላይ የተቀመጡ ሰዎችን አለመቃወማቸው ትንሽ አናዶኛል። እኔ ስታይል ብለን እዚህ ጋር ይሄ ልንመርጥ እንችላለን ይሄ ልንመርጥ እንችላለን። ለምሳሌ ሁለቱ ጳጳሳት ይሄኛው የተሻለ ይመስላል ሲያዩት። ይሄንንም አለመጠቀም ይቻላል እዚህ ጋር ስትሮክ ተጠቅሞ እንደዚህ እንዲህ ማድረግ ይቻላል። ለምሳሌ እንደዚህ እዚህ የስትሮክ ራሱ ከለር ምናምን መምረጥ ይቻላል። ይህን ስትሞክሩት ይገባችኋል። ከዛ እንዲያርጋችሁ ራይት ትሉታላችሁ። ከዛ በኋላ ዳውንሎድ ምልክት አለ እዚህ ጋር ከላይ፣ ዳውንሎድ ማድረግ ነው። ከዛ ሴቭ ስታደረጉ ሴቫስ ፒኤንጂ የሚለው የተሻለ ኳሊቲ ስለሆነ ሶስት ነጥብ ስድስት ሜጋባይት አደረገዋል። ከዛ ሴቭ ያደረገዋል። ከዛ ጋለሪ ላይ ታገኙታላችሁ። ሴቭ ቱ ዮር ፎቶ ጋለሪ ይላል። ካጣችሁት ደግማችሁ ሴቭ ማድረግ ነው። በዚህ መንገድ ተምፕኔል ትሰራላችሁ። ቪዲዮ ኢዲት ለማድረግ ደግሞ እኔ ያው ሁለት አፕሊኬሽን እጠቀማለሁ። ዩከት በጣም ሲምፕል ነው፣ ዩከት አለ። ከዩከት ግን ሞባይል ላይ ካብከት በጣም ቆንጆ ነው። ካብከት ሞባይል ላይ ካብከት በጣም ቆንጆ ነው። እንደኔ የሚነግራችሁ የለም በእውነት ዩቲዩብ ላይ እንደኔ የሚነግራችሁ የለም። ኒው ፕሮጀክት ትሉት አላችሁ። ከዛ ለምሳሌ እኔ እኔ ይሄን ዘረኛ ካህል ለምሳሌ ን እንደዚህ አዳረኩት ጨመርኩት። ከዛ አሁን ለምሳሌ ይህን ለምንድን ነው መስራት ያስፈለገው? ለዩቲዩብ ነው ለቲክቶክ ነው? ለቲክቶክ ከሆነ ይሄን ራሱን ጫን ታደርግና፣ እዚህ ላይ ክሮፕ የሚላለ ታች ላይ ክሮፕ የሚላለ ቲክቶክ የሚል እዚህ ላይ ይመጣላችኋል። ሶሪ ቆይ ዘጠኝ በአስራ ስድስት ከዛ እዚህ ላይ ደግሞ በጣታችሁ ይዛችሁ እንደዚህ ዙም ማድረግ ነው። ከዛ እንዲህ አድርጋችሁ መቆራረጥ ከፈለጋችሁ አሁን ሊቀ ጳጳሱን የሚሳደብ ነው ለምሳሌ ከዚህ ውስጥ አሁን የሆነ ሀሳብ ቆርጣችሁ ማውጣት ከፈለጋችሁ እዚህ ላይ ታች ላይ ነው እንግዲህ የምትቆጣጠሩት፣ ከላይ ታያላችሁ፣ ከታች ትቆጣጠሩታላችሁ። እዚህ ላይ ው አክቲቭ ሞድ ነው። እዚህ ላይ ትቆጣጠሩ ትቆጣጠሩት አላችሁ። አሁን እዚህ ላይ ስፕሊት የሚላለ፣ ቮሊዩም የሚላለ፣ አኒሜሽን ለምሳሌ ከት ማድረግ ከተፈለገ እዚህ ላይ ለምሳሌ ከት ማድረግ ከፈለኩ ስፕሊት ለዋለው ከዚህ ወደዚህ ያለውን ሪሙቭ ለማድረግ ከፈለኩ እንደዚህ ሰሌክት ካረኩ በኋላ ድሌት የሚለዋለ ስመጣ ድሌት አደረገው ማለት ነው። እሱን እንጠይቀሃለን እሱን እንመልስልሃለን። መጀመሪያ እዚህ ላይ ለምሳሌ እንደዚህ መቁረጥ ከተፈለገ ከት አደረጉና ወደፊት ወደ ቀኝ ያለውን ድሌት ማድረግ ከተፈለገ ድሌት። አሁን አጭር ቪዲዮ ቀረች። ከዛ ይህን እንዲህ አድርጎ መቆራረጥ ነው። አንዶ ለመመለስ ከሆነ ደግሞ ወደ ቀደመ እንትሉ ለመመለስ ደግሞ አንዶ አንዶ አንዶ አንዶ አንዶ አንዶ አንዶ አንዶ እስከምትፈልጉ ድረስ አንዶ ማድረግ ነው። ጽሁፍ ለመጨመር ከተፈለገ ቴክስት ሚላል እዚህ ጋር እዚሁ ላይ ለምሳሌ ሁን ኔ ኤዲት ማድረግ ለምሳሌ ይህን ኤዲት ላድርገው ለምሳሌ በዛው አጋጣሚ ፍሪም አለው ግን ለቲክቶክ ከሆነ ዘጠኝ በአስራ ስድስት ነው። ለዩቲብ ከሆነ እንደዚህ አድርገን ግን እዚህ ላይ ጥንቃቄ ማድረጋል። ዘጠኝ እዚህ ላይ እንደዚህ አይመጣልንም አይደለ? እንደዚህ አልመጣልን ካለ ምንድነው ማድረግ ያለብን? መመለስ። እዚህ ላይ እንመለስና ሶሪ፣ እዚህ ላይ እንመለስና ራይት እንለዋለን። ከዛ ራይት ካልነው በኋላ እዚሁ ላይ ታች ላይ ማለት ነው ሶሪ እንደዚህ ተነኩትና ታች ላይ ሶሪ፣ እዚህ ጋር ቮሊዩም አለ አኒሜሽን አለ ኢፌክት አለ ድሌት የሚል አለ ክሮፕ የሚል አለ ሪፕለስ የሚል አለ። ሪፕለስ ማለት ኦቨር ሌይ ለምሳሌ ሌላ ቪዲዮ ላው ላይ መጨመር ካስፈለገ፣ ሶሪ ቆይ፣ ይሄ ሌላ ነው። ያሰስታል። ይህን በደንብ በጥንቃቄ ካላያችሁት ያሰስታችኋል። ይሄ ሶሪ፣ አዎ አሁን መቶልኛል። እንግዲህ አንዳንዴ አስፔክት ሬሾ ሚል አለ፣ ዚህ ጋ አስፔክት ሬሾ፣ አስፔክት ሬሾን ስትነኩት 16 በ9 ካረጋችሁት እንደዚህ ያደርጋል። ከዛ ይህንን ዙም ማድረግ እንደዚህ ጥቁር የሆነው አስፔክትሬሽን ለዩቲብ ከሆነ ማለት ነው። እንዲት አድርጉና እዚህ ከጎን ደግሞ የራሳችሁን ዩቲብ ቻናል ሰብስክራይብ አድርጉልኝ ምናምን ራይት ትሉታላችሁ። ይህን ከመረጣችሁ በኋላ ባክግራውንዱን የሆነ ባክግራውንድ ማድረግ ከፈልጋችሁ ለምሳሌ ኢሜጅ የሚለውን ትመርጣላችሁ። ባክግራውንድ፣ ከዛ እዚህ ላይ እኔ ለምሳሌ ለባክግራውንድ ያዘጋጅኋት አለች። ይሄ አለ እዚህ ጋር። አሁን ለምሳሌ እንዲህ አድርጌ አመጣሁት ራይ ትለዋለሁ ማለት ነው። አሁን ይሄ ዩቲዩብ እንደዚህ ሆነ። ለዩቲዩብ የሚሆን ቪዲዮ ለምሳሌ እዚህ ላይ ጽሑፍ መጨመር ካስፈለገ ደግሞ እንዲህ ትመለሱና ቴክስት ትሉታላችሁ። ከዛ እዚህ ላይ ለምሳሌ ቀጣፊ ስለሆነ ዘረኛ ነው፣ ዘረኛ ዘረኛ እለዋለሁ ማለት ነው። ከዛ እዚህ ላይ ተምፕሌት ተምፕሌት ስም ትላለች እሷን ስትነኳት በዚህ መንገድ ልጻፍላችሁ። ይህ ሚዲያ እንዳልኮ ሚዲያ መንፈሳዊ ሚዲያ ነው ነው። ከዛ በኋላ ኤክስፖርት ስታደረጉ በአስራ ስድስት በዘጠኝም ሆነ እዚህ ላይ አስር ሰማንያ ፒ የምትላለች በፎርኬ ብታረጉት የተሻለ ነው የተሻለ ጥራት ይኖረዋል ታች ላይ ሜጋ ባይቱን ያሳያችዋል እስቲሜት ፋይል ሳይዝ ይላል አሁን ለምሳሌ እንደዚህ አድርሶታል ከዛ ይህን ኤክስፖርት ማድረግ ነው ከዛ እንዲ ድምፁ ላጥፈው እንዲህ አይነት አርስ ሲመጣባቸው ይህንን እስኪያልቅ ድረስ መታገስ ነው ማስታወቂያ ነው ካብካት ማስታወቂያ እንዲህ አይነት ይለቅላችኋል። ይህ መታገስ ነው። በቃ እንግዲህ ምንም ማድረግ አይቻልም። ይሄ እንዳይመጣ መግዛት ይቻላል፣ ገንዘብ ያላቸው ሰዎች። እኛ ግን ያው እንግዲህ ምንኖረው አገር ቤት ስለሆን ድሀ ስለሆን ይህንን አድሰንስ እስኪያልቅ ድረስ አንድ አድሰንሱ እያየሁ ነው። ይኸው አንድ አድሰንሱ እያየሁ ነው፣ እስኪያልቅ ድረስ ዝም ብሎ ነው። የአድሰንሱ ምንም አይጠቅምም፣ ማስታወቂያው አይጠቅምም። ዳውንሎድ አድርጎ ነው ከምንድን ነው አፕሊኬሽን ምናምን ለማስታወቅ ነው። እዚች ላይ ግዚት ምትል ትመጣለች። እሷ እስክታልቅ ድረስ መጠበቅ ነው መጠበቅ ነው። ከዛ ውጭ ግን ዩቲዩብ ላይም ሆነ ሌላው ሶሻል ሚዲያ ላይ ቪዲዮ ኤዲቲንግ በጣም ቤዚክ ቤዚክ ቤዚክ ቤዚክ ቤዚክ ጉዳይ ነው። ጊዜ ያስፈልጋል። ኮንተንት ያስፈልጋል። አሁን አንዱን አያሁት እችን ቅ ስላት አለሁ እዛ በቃ አዎ፣ ኮንቨርት ማድረግ ከጀመረ በኋላ እንትን አይለኝም አያስተናግደኝም። ኖርማሊ ይዘጋብኛል። ለምን ማይኩን ይጠቀመዋል። ስለዚህ የሆነ ክብ ነገር ያመጣል። እስክሪኑ መዝጋት ግን አይገባም። ይሄን እስክሪኑ መዝጋት ሎክ ማድረግ አይገባም። እናንተ አስረቁ። በቃ ኤክስፐርት ካረጋችሁ በኋላ ያ አድሰንሱ እንትን ካላችሁ በኋላ እስኪ ጨርስ ድረስ መጠበቅ ነው። ሰላም።